ኦኬ እንዳጋጣሚ ሆኖ ከስራ ስለተጠራ እኔ እንዳልበለት ኃላፊነት ስለሰጠኝ ነው። የተሰቀለው አጭር የመጽሐፍ ዳሰሳ በብሩክ ቀለመወርቅ። በተለያዩ ጽሑፎቹ እጅግ በተባረክንባቸው የእግዚአብሔር ቃል ትምህርቶቹ፣ በተለያዩ ጊዜያት ባቀረበልን መጣጥፎቹ እና መጽሐፍቱ፣ በተለይም በቅርቡ ባሳተመው የእግዚአብሔር ልጅ መጽሐፍ የምናውቀው ወንድማችን ጳውሎስ አሁን ደግሞ የተሰቀለው በሚል ርዕስ አዲስ መጽሐፍ አበርክቶልናል። እንደ ሁልጊዜውም ባልተበረዘና ወገንተኛ ባልሆነ መልኩ የክርስቶስ የመስቀል ላይ ሞት እንዴት እንደነበርና ይህንም እንዴት መረዳት እንዳለብን ቀደምት የቤተ ክርስቲያን አባቶችን ወይም አፖስቶሊክ ፋዘርስ እያጣቀሰ በሚገርም ትንታኔ በዚህ ስራው አቅርቦልናል። በተቻለ መጠን በክርስቶስ ሞትና ትርጓሜ ላይ ያሉትን የተለያዩ ግንዛቤዎች የተካተቱ ሲሆን በእግዚአብሔር ቃል መመዘኛ ጠንካራና ደካማ ጎናቸውን ያሳየናል። በመጽሐፉ መግቢያ ላይ በመዝሙሮቻችንና በስብከቶቻችን ላይ የሚንጸባረቁ ስህተቶች በአብዛኛው ከመጽሐፍ ቅዱስ ትርጓሜያችን የሚመነጩ እንደሆኑና መጽሐፍ ቅዱስንም ልንተረጉመው የሚገባን የጥንት ቤተ ክርስቲያን በተረዳችበት አረዳድ ወይም ኮንቴክስት መሆኑን እንዳለበት ያስረግጥልናል። በሚከተሉት ምዕራፎችም ስለ መስቀልና የክርስቶስ የክርስትና ምልክትነትና አርማነት መስቀል በተለያዩ ሃይማኖቶች ያለውን ተምሳሌነት ያብራራል። በተለይም በአይሁድ እምነትና በክርስትና ውስጥ ያለው ትርጉምና ግንዛቤ ምን እንደነበረ ተተንትኗል። የስቅለት ሞትን ታሪካዊ አመጣጥ አስከፊነቱን፣ አሁን ያለንበትን ዘመን አሁን ያለንበትን ዘመን ባደበዘዘው ትርጓሜ ሳይሆን ምን ያህል ሰቅጣጭ ሞት እንደነበረ ሳይሸፋፍን ያስቀምጥልናል። በመስቀል ላይ የሞተን አምላኬ ነው ብሎ መከተል እና ለሌሎች መናገር በጊዜው ምን ያህል አዳጋች እንደነበረ እንድንረዳ ልከኛውን ስዕል በትክክለኛው መልኩ ይከትብልናል። አስከትሎም የመሥዋዕትንና የቤዛነትን ጭብጦች በማካተት መስቀል የክርስትና እምነትን ብርት መሆኑን የክርስቶስ ልዩነት በመስቀል ላይ በመሞቱ ጎልቶ መታየቱን ይህም መለኮታዊ ተፈጥሮውን በማስረዳት ማዕከላዊ እንደሚያደርገውና ኢየሱስ የእግዚአብሔር ልጅ መሆኑ የተረጋገጠው በስቅለቱና በትንሣኤ እንደሆነ ይነግረናል። የሕማማቱን ሳምንት የመጨረሻውን እራት የፋሲካና የቂጣ በዓልን የአስቆርቱ ይሁዳን ሚና፣ የኢየሱስን ስራትና ግርፋት፣ የፍርዱን ሂደት ፖለቲካዊ ሁኔታ፣ የስቅለት ሞቱንና ሌሎችን ተያያዥ ሀሳቦችን በርካታ ታሪካዊ ምንጮችን በማጣቀስ በተብራራ ሁኔታ አቅርቧል። ቀድሞ በደፈናው የተቀበልናቸውን እውነቶች ያልጠየቅናቸውን ጥያቄዎች እየጠየቀ ይመልስልናል። ወንጌላቱ ስለ ስቅላቱ በሂደቱ ላይ ስለተነገሩ ንግግሮች እንዴት መረጃውን ሊያገኙ እንደቻሉ የመረጃ ምንጮችን ይጠቁማል። በዓለማዊ ትምህርት ወይም ሴኩላር ወርልድ ክርስቶስ ምናባዊ ነው አይደለም፣ ኢስ ክራይስት ሂስቶሪካል ፊገር ኦር ኖት የሚለውን ጥያቄ ለመመለስ የዚያን ወቅት ታሪካዊ መዛግብት በማመሳከር በአሳማኝ መልኩ ሲመልስ የተጠቀሙትን ማስረጃዎች በብዛት በዚህ መጽሐፍ ላይ በማስረጃነት እናያቸዋለን። የመንፈሳዊውንም ይሁን የምድራዊ ምልከታ ግልጥልጥ ባለመልኩ አስቀምጦልናል። ጠንከር ያሉ ስነ መለኮታዊ ነጥቆችንም ባነሳበት በዚህ ስራው ወንድማችን ጳውሎስ የሲኦልን ስንሰ ሀሳብ ማለትም፣ የቃሉን ትርጓሜና ታሪካዊ ሂደት ክርስቶስ ወደ ሲኦል ወርዷል አልወረደም፣ ክርስቶስ በሲኦን ተሰቃይቷል ለሚሉ ጥያቄዎች በቀደመችው ቤተክርስቲያን ግንዛቤ ላይ የተመሰረተ መልስ ይሰጥበታል። በተጨማሪም በቤዛነት ወይም አቶነት ላይ ያሉትን የተለያዩ ትርጓሚዎች ተብራርተዋል። ታሪካዊ አመጣጣቸው፣ ትርጓሚዎቹን የሚቀበሉ አባቶችን፣ የትርጓሚዎቹን ጠንካራና ደካማና ጎኖች አስተማሪ በሆነ ባልተዛባ መልኩ አስቀምጧል። በልምድ በየቤተ ክርስቲያናችን ያሉትን ቤዛነት ትርጓሜዎች መልሰን እንድናጤናቸውና እንድንፈትሻቸው እድል ይሰጠናል። የመስዋዕትነት ትርጓሜና አይነቶች፣ የክርስቶስን መስዋዕታዊ ሚና፣ የኃጢአት ክፍያ ጽንሰ ሐሳብን፣ የክርስቶስን መስዋዕት የማዳን ኃይል የሚያረጋግጡ የመጽሐፍ ቅዱስ ምንባቦችን ተካተዋል። በዚህ አጭር ዳሰሳ ያልተካተቱ ስለ ክርስቶስ ስቅለት ጥልቅ ምስጢራት የሚያስረዱ እሳቤዎችን ጨምሮ የሚያቀርብ ድንቅ ስራ ነው። ለማጠቃለል መጽሐፍ ቅዱስ አንደኛው ጴጥሮስ ሁለት 21 ላይ ይህን ይናገራል። የተጠራችሁትም ለዚሁ ነው። ምክንያቱም ክርስቶስ ስለ እናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌም ሊተውላችሁ ነው። ለዚህም እያንዳንዳችን ስለ ክርስቶስ መከራ ያለን መረዳት ከተዛባ እየሄድን ያለነው የእርሱን ፈለግ እየተከተልን ለመሆኑ ምን ዋስትና አለን? በተለይም ተድላና ድሎትን ብቻ ለሚፈልግ ለዚህ ዘመን ትውልድ የተጠራንበትን መጠራት መልሰን እንድናስብ፣ እንድንከተለው የታዘዘውን የክርስቶስን መከራ እንድናስታውስ የጊዜው ወሳኝ መልእክት እንደሆነ አስባለሁ። ስለዚህ ሁላችን በቤታችን ሊኖረን የሚገባ እጅግ አስፈላጊ መጽሐፍ ነው። የእግዚአብሔር ቃል በአንደኛ ጢሞቴዎስ 4 16 ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙንም ታድናለህና እንደሚል እግዚአብሔር በሰጠው ጸጋ በውስጡ እንዳስቀመጠው ራዕይ ለእግዚአብሔር ሕዝብ በረከትና መማሪያ እንዲሆን ሰዎች ትክክለኛውን መጽሐፍ ቅዱሳዊ እውነት እንዲረዱ ባለው ውስጣዊ ቅናት ይህን ስራ ስላበረከተልን ጌታ አብዝቶ ይባርክህ ነዋለው። በጌታ ጸጋ በተጨማሪም ብዙ ስራዎች በውስጥ እየተብላሉ እንደሆነም አምናለሁ። እግዚአብሔር ሁላችንንም ይባርክ።